አሰላሙ አለይኩም ራህመቱላህ ወበረካቱ፣ እንደት ናችሁ ቤተሰብ? እኔ ደህና ነኝ። እንደሌላ ት እንግዲህ እንደምታዩት አያምርም፣ በጣም ነው የሚያምረው። ያ ሰላም አየሩ ስለተቀየረ ማለት ነው። አሁን ላይ በቃ ውጭ በጣም ደስ ይላል። እኔ የራሳቸው ወንበር ሳላመጣ ቀረችኝ። በእውነት አለ ላይ ስጣት አንድ ሴትዮ እንንቀሳቀስ ነው ቁጭ ወይ ብለኝ እዛ ቁጭ አልኩ። እንደዚህ አይነት ባህር ቦታ ላይ ስትሄዱ ግዴታ ወንበር ያስፈልጋቸዋል። ምክንያቱም የራሱ ወንበር የለውም፣ ይሄ ወንበር ምንም መቀመጫ የለውም። ስለዚህ ወንበር ይዛችሁ ነው ማለት ነው። ወይም ደግሞ ውሃ ቢነካብችሁ ምናምን ችግር ከሌለው ጠቆር ያለ ልብስ ከለበሳችሁ ችግር የለውም። እኔ እንደአጋጣሚ ከሱቅ መልስ ዝም ብዬ ነበረ መጣ ያልኩት እና የለበስኩት ነጭ ልብስ ነበረ። እንዴት ብዬ ቁጭ ልበል መሰላችሁ? እንዴት ብዬ ከዛ አሁን አረፍ ብዬ ያዶላችኋለሁ። ሰሞኑን እንግዲህ እንደዚህ የሚያማምር ቦታ እያስጎበኘዋችሁ ነው። ባህር ለምትወዱ ሰዎች ብቻ ነው ይሄ ሰላም አለይኩም፣ ባክሪት እንደት ናችሁ? ቤተሰብ ደህና ናችሁ ወይ? የሚያምር ቦታ ነው እንግዲህ። በነገራችን ላይ ከተፈጥሮ ጋር ማውራት ደስ ይለኛል። ባህር በጣም ሲደብረኝ ውጭ ላይ መቀመጥ፣ አየር መቀበል እና በጣም ያስደስተኛልና፣ ዛሬም እንደዚህ ባህር ላይ ቁጭ ብዬ ላስጎበኛችሁ ወደድኩኝ። ተከታተሉት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በጣም አመሰግናለሁ። እስከ ዛሬ አብራችሁ ለቆያችሁ አዲስ እየተቀላቀላችሁ ላላችሁ በሙሉ ቴንክዩ በጣም